ውድ ቤተሰቦች፣ እውነት ለመናገር ዛሬ በሩታ በጣም ነበር የተናደድኩት ማለት ነው። ምክንያቱም እኔ የሩታን ቪዲዮ ማሳለፍ አልፈልግም። ለምን ብትሉኝ ሩታ የምትናገራቸው ነገር እና የሆነ ከአንደበቷ የሚወጡት ነገር እኔ ለራሴ ትምህርት ስለወሰድኩበት ነው ማለት ነው። የሩታን ቪዲዮ ብሞታት አላሳልፋትም ማለት ነው። ምክንያቱም ቁጭ ብዬ እስከ መጨረሻ ድረስ ነው የማየው ማለት ነው። ለራሴ ትምህርት እንዴ ስለሚሰጠኝና ጠንካራ ስለሚያደርገኝ ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱሁ ወደ ቤተሰቦቼ ሰላም ሰላም ብያለሁ። በእያላችሁበት ሰላማችሁ በዘት ተረፍራት ይበድልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ብያረጋችሁ ቤተሰቡ ነው እና በመጀመሪያ ደረጃ የተነደድኩበት ነገር ቢኖር እኔ ሩታ ጠርታት ያገኘቻት ነበረ የመሰለኝ ማለት ነው። ነገር ግን ሩታ እሷን ፍለጋ ሳይሆን አብርሽን ፍለጋ ነበር ሄደችው። ያው አብርሽን ደግሞ ፍለጋ ግዴታዋ ነው፣ ምክንያቱም ወረቀቱ እንድታስፈርመው ነው አብርሽን ፍለጋ ያለችው እንጂ ለሌላ ነገር አይደለም። በዚሁ አጋጣሚ ማለት ነው ሩታ፣ እኔ ምላት እስከ መቼ ድረስ ነው የአንቺ ትግስት ማለት ነው? እውነቴ ነው ምለሽ አንቺ በቃ በህግ ሄደሽ ለምንድ ነው ማትገላገያቸው ማለት ነው? እውነት አብርሽ የሚባል ሰውዬ አንቺን እንደዚህ ሆኖ፣ አንቺ ስንት ነገር ሆነሽለት ለአንቺ ያልሆነ ሰውዬ፣ ነገ ለዝች ውሸሚት ማለት ነው የሚሆናት ከሆነ ለምን እርግፍ አድርገሽ በህግ ከሰሻቸው? እውነት ክስ ቤት እኮ ማስገባት ትችያለሽ ሩታ አንቺ፣ ማለት ነው እያንዳንዳቸው ማለት ነው። እና እስከ ዛሬ ታግሰሻል። እንዳልሽም ለአባትም ስቲ ለእናትም ስቲ ያሳለፋችሁትን ብዙ ነገሮች አሉ። ከዚህም በፊት ተናግራለች ሩታ ማለት ነው። እኔ ፍቺው ነው እንጂ የምፈልገው የቤት ቁሳቁስ እንኳን አልፈልግም ብላለች። ሞር ኦዲንስ ብዙ ኦዲንስ፣ የለፋሽበት የደከምሽበት ሁሉ ነገር ይዘሽ ውጪ እንኳን ሲላት፣ እኔ ያንን ነገር አልፈልግም፣ አብርሽ በሰላም መንገድ ሰማንያይን እንዲቀድልኝ ነው የምፈልገው ስትል ነበረ ማለት ነው። እና አብርሽ ደግሞ ይሄን ነገር በቀላሉ አያደርግብሽም። ምክንያቱም ሩታ አንዳንዴ ንቂ እባክሽ ማለት ነው። አብርሽ አሁን የሆነ በአንቺ ላይ ሚና እየተጫወተብሽ ነው። እሱ እንደዚህ የሚያደርገው እንደዚህ የሚላላጠው እንደዚህ ከእሷ ጋር የሚላላ ሰው አንቺን ለማናደድ ነው። አንቺን አናዶሽ ወደ እኔ ጋር ትመጣለች በማለት ነው። ሲቀጥል ደግሞ አንቺን መቼም መቼም አይተውሽም። መቼም አንቺ ሩታ ከህይወቴ ውጪ አይልሽም በህይወትሽ እስከሚጫወትብሽ ነው። ያንን ነገር ደግሞ አንቺ አትፍቀጂ፣ አትቀበይ፣ በቃ ይበቃሻል። አንቺ አይምሮሽ ራሱ ካሳመንሹ፣ በቃ ይሄ ልጅ አንቺ እኮ እኔ እንጃ አላውቅም። ተከብረሽ ቁጭ በምትበሳት አሁን በሴት በሴት አዳሪ እኮ ነው እየመጣች አፍሽን አፏን የምትከፍትብሽ ማለት ነው። እስቲ ይሁናት ትውሰደው ማለት ነው። በዚሁ አጋጣሚ ሽሚት ምን ስትል ነበረ ማለት ነው ዛሬ እኔ ያልኩትን ነገር ይስማማል፣ እኔ የተናገርኩት ነገር እሺ ይላል ብላለች ማለት ነው። እሺ ካለሽ ማለት ነው በቃ ከህይወቴ ከኔ ጋር መኖር ነው የምትፈልገው። አንተ እኔ አንተ የኔ የራሴ ነው ማድረግ የምፈልገው እውነት። አንቺ ጎበዝኮች ጀግና ከሆንሽ ውሽሚት ካልሆንሽ አብርሽን የራስሽ የግልሽን ባልሽ እንዲሆን በሱ ወልደሽ እንድትከበር ከፈለግሽ እውነት አብርሽ የሚልሽን ነገር ከሰማሽ ማለት ነው፣ ለሩታ ወረቀቱን ፈርምላት በይ ውስጥ የአንቺ ሴትነት የዛኔ እንየው ማለት ነው። አንቺ ግን ሴት አይደለሽም፣ ሴት አዳሪ እና አንቺ ሴት ሆነሽ አይደለም በሩታ ላይ አፍሽን የምትከፍቺው ማለት ነው። ሩታ እኮ በልተዋለች፣ አብርሽ እኮ ወልዳለች፣ መጣዋለች ማለት ነው። የሩታ ትራፊ ነው አንቺ የምትወስጂው ማለት ነው። እንደውም የሩታ የስንት ጊዜ ትራፊ ነው ከሴንት ሴት ጋር ነው የቀረነው። አንቺ የምትወስጂው ማለት ነው እና አንቺ የአብርሃምን እኔ ፈል እንደፈለግሽ አድርጊው ማለት ነው። እንዳለችሽ ምሩታ ማለት ነው። ተነጠፊለት ማለት ነው። ለምን ቀቅለሽ አትጎርሽው ማለት ነው። ለራትሽ ለቁርስሽ እያረግሽ ማለት ነው። ነገር ግን አንቺ እውነት ጎበዝ ከሆንሽ፣ ጀግናው ሽሚት ከሆንሽ ማለት ነው ከሩታ ህይወት ውጪና እስቲ ያንቺ ጀግንነቱ ሽሚት አሳይ ለሚዲያ ማለት ነው። ለአብርሽ በቃ ሩታ የምጨቀጭህ ሩታ የምታገኝህ የምትፈልግህ በዚች ወረቀት ምክንያት ነው እና እቺን ወረቀት ደግሞ ፈርምህላት ተገላገላት እንገላገላት እኛ አሪፍ ህይወታችን እንኑር በይ እስቲ እውነት አንቺ ጀግናው ሽሚት ከሆንሽ እሱ ደግሞ ጀግና ባልሽ ከሆነ ማለት ነው ለሩታ ይፈርምላት ማለት ነው ልብ የለው ሴታ ሴት ወንድ ነው ያሹ ማለት ነው አብርሽ ማለት ምንም አይነት ጀግና የሚባል ነገር የለውም ማለት ነው። ጀግንነቱን ሴትን ማገላላበጥ፣ ገንዘብን ብቻ ማፈስ፣ ዶላርን ማሰብ እንጂ ለምንም ክብር አይሆንሽም። ትላንትና አባቱን የላከበረ እናቱን የላከበረ ወንድሙን ያን ሁሉ ሲያለቅስ የላከበረ ነገ ለአንቺ ምን አይነት ባል ሆንሽ ነው? አንቺም ካጂ ነሽ እሱም ካጂ ነው ማለት ነው። ነገ አብርሽን በምን ታምኝዋለሽ? በላይሽ ላይ ሌላ ሴት እንደሚያመጣብሽ በምን ታቂያለሽ? አታቂም። አንቺም ደግሞ በሱ ላይ ሌላ ወንድ እንደምታመጪበት ከየት ያውቃል? አያውቅም። ነገ እኮ ካብርሽ የተሻለ ሀብታም ባል ስታገኝ ጥለሹ እንደምትሄጂ እርግጠኛ ነኝ ማለት ነው። እሱም ደግሞ ከአንቺ የተሻለች ሩታ ወልዳለች ብሎ አይደለም አሁን የተዋት አንቺ ደግሞ ወልደሽ ቦታሽን ስትገቢ ደግሞ አንቺንም የአንቺም አይጣፍጥም የአንቺም እረክሰዋል ብሎ ደግሞ ጥሎሽ ይሄዳል ማለት ነው። የአብርሽ ማንነት ደግሞ ይሄ ነው፣ ልንገርሽና ማለት ነው። ስለዚህ አንቺ ምን ቤት ነሽና? አብርሽ ያገባት አንቺን አማክሮ ነው ያገባት? ልፈታት ነው ብሎ አንቺ ነው የሚያማክርሽ? ጎበዝ ከሆነ ጀግና ባል ከሆነ ማለት ነው ለምን መጥቶ አይጋፈጣትም? ለምን መጥቶ እኔ አልፈታሽም ሚስቴ ነሽ ለምን አይላትም? አይም ደግሞ እሷ መታ እየጠየቀችው አምጪ ወረቀቱ ልፈርምልሽ ለምን አይላትም? ምክንያቱም አይላትማ ያለ ሩታ መኖር አይችልማ። እናንቺ አንቺ እኮ ሀብቱን አይተሽ ነው የመጣሽው ንገርሽና ማለት ነው። ነገ ይሄንን ሀብት ሲያልቅ ነገ ደግሞ የተሻለ ነገር ስታገኝ ትሄጃለሽ። የለመሽበት ነው። እና የውሽሚት ስራ ይሄ ነው ማለት ነው። አንቺ ውሽሚት፣ እሱ ምንደዛው ማለት ነው። ሩታ ግን እውነቴ ነው ምለሽ፣ ከነዚህ ሰዎች መገናኘትም ከሷ ጋር አፍሽን መካፈትም የለብሽም። በቃ አባትን አከበርሽ፣ አባትን ለመንሽ እንቢያለሻ፣ ወንድሞችን ለመንሽ እንቢያለሻ። ስለዚህ ለምን በክስ ለምንድን ነው ልካቸውን መታስገቢያቸው ማለት ነው እስቲ የሀገራችን ደንብ አሳይ ማለት ነው ሩታ እውነት አንዳንዴ አንቺም ታናጅኛለሽ ጀግንነትሽ አሳይ በቃ ክሰሺ ህግ ቤት የያዘው ነገር በህግ ቤት ጨርሺ እሱን ምን አለ ማመጠሽ እሱ እኮ እናንተ አንቺና አብርሽ ያሳለፋችሁት እኮ ምንም ነገር መስሎ እኮ አልታየውም እውነት ዞር እንኳን ብሎ አላየውም እኮ የልጄ እናት ናት እንኳን አላለሽም እኮ እንዲህ ያንከራትትሽ ነው የሚፈልገው አንቺ እንድትሰደቢ ና አንቺ የሆነ ነገር አድርጎ ነጥብሽ እንዲጥልብሽ ነው የሚፈልገው ማለት ነው። ያንን ሊያደርግልሽ አትፍቀጅለት፣ ቦታ አትስጪው። በቃ በህግ ይዘሻል አደል፣ በህግ ይደሽ ነገርሽን ጨርሺ ማለት ነው። እያንዳንዳቸው አሳያቸው ማለት ነው። አንቺ እኮ እኔ እንጃ የሩታ መልካምነት በጣም እየበዛ ነው። አንቺ ትላንትና ያሳለፍሹ፣ ትላንትና አብራችሁን የጠጣችሁት፣ አብራችሁን የሳቃችሁት ነው የምታስታውሽው ማለት ነው። ግን አቤላም ቢሆን የአንቺ የትላንትና እጅሽን አላስታወሰም። ብሩኬም እንደዛ ሞር ባልሽ አብርሽ፣ ብዙ ነገር ያሳለፋችሁ ለሱ ብለሽ ስንት ነገር አላማሽን ትተሽ የሄድሽለት ልጅ እንኳን ያኔን ጊዜ በእኔ የመጣ በእኔ የመጣ እንደዚህ ሆናለች ብሎ እንኳን አስታውሶ አላየውም። አንቺ ለምንድን ነው የምታስታውሽው? የጣለሽን ሰው ጥለሽ ሂጂ፣ በቃ የረገጠሽን ሰው ረግጠሽ ሂጂ። አንቺም አታብዢው ሩታ፣ ስነ ስርዓትሽ